ከላይም ከታችም ከውስጥም ከውጭም ፕሬዚዳንት ኢሳያስ አፈወርቂ ጠላት በስቶባቸዋል። ፕሬዚዳንቱ ነገር አለም ሁሉ ዝብርቅርቅ ብሎባቸዋል። የኢትዮጵያ ማምረር ደግሞ ራስ ምታት ጨምሮባቸዋል። የሚሰማው ነገር ሁሉ ለሻዕቢያ ደግ አይደለም። ከቀናት በፊት የኢትዮጵያ ፖለቲከኞች እብድ ናቸው ሲሉ የዘለፉትና የተሳደቡት የኤርትራው ባለስልጣን ይህን በተናገሩ ማግስት አዲስ አበባ እየተደራጀ ስላለው ጦር እጅ ባፍ የሚያስጨን መረጃው ወጥቷል። በአዲስ አበባ እየተደራጀ ያለው ጦር አሰብን በመጠቅለል ሂደቱ ወሳኝ ሚና ይኖረዋል እየተባለ ነው። በአዲስ አበባ በዋናነት ኢሳያስን ለማስወገድ እንዲሁም ደግሞ አሰብን ለመጠቅለል ያግዛል የተባለ ጦር ስንቅም ትጥቅም ከ4 ኪሎ እየተቸረው የመደራጀቱ ዜና ትኩስነቱ ባልበረደበት ሁኔታ አልጀዚራ በውጥረቱ ላይ ቤንዚን ጨምሮበት ተከስቷል። ከወራቶች በፊት የዶክተር ሙላቱ ተሾመን ጽሁፍ በማጋራት የኢትዮ ኤርትራ ውጥረት ወደ ወታደራዊ ፍጥጫ እንዲያይል ሰበብ የሆነው አልጀዚራ ዛሬ ደግሞ ፕሬዝዳንት ኢሳያስ የሚወገዱበት ጊዜው አሁን ነው የሚል ሰፊ አተታን ይዞ በፊት ገጽ ወጥቷል። ይህም የመረመላ ሹማምንቶችን በአልጀዚራ ጓዳ ምን እየተወጠወጠ ነው ብለው እንዲጠይቁ አስገድዷቸዋል። የአልጀዚራው ጽሑፍ ኢሳያስ የራሳቸው የቅዠት ግዛት መመስረታቸውን ይገልጽና ይህ የ30 አመት የቅዠት ግዛት የሚፈርስበት ጊዜው አሁን ነው ሲል ይናገራል። ዓለም ሁሉ ኢሳያስን ለማስወገድ እንዲረባረብም ይማጸናል። ውድ የቻናላችን ቤተሰቦች፣ አልጀዚራ ያጋራውን ሰፊ ሀተታ ይዘቱን እንቃኛለን። ሀተታው የኢሳያስ የስልጣን መቆያ ስልት ነው ስላለው ጉዳይና ስለ ሻቢያ የቅዠት ግዛት እንነግራችኋለን። ከዚህ በተጨማሪም አዲስ አበባ ላይ እየተደራጀ ስላለው ጸረ ኢሳያስ ጦር አዲስ መረጃ ወጥቷል። ይህ ጦር በምን ስሌት አሰብን ለመጠቅለል ያስባል እንደተባለም እናያለን። ጥቂት ደቂቃዎችን አብራችሁን እንድትቆዩ የምንጋብዘው ቻናሉን ሰብስክራይብ እንድታደርጉ በመጋበዝ ነው።

ቅኝ ተገዝታለች ያሏትን ኤርትራ ከእናት ማህጸኗ ፈልቅቀው አገር ካደረጓት በኋላ ፕሬዚዳንት ኢሳያስ አፈወርቂ አብርሃ እንዲህ ያለው ውጥረት ውስጥ ገብተው አያውቁም። ኤርትራውያን የህግደፍ የግፍ አገዛዝ በቃን ማለታቸው ከኢትዮጵያ የቀይ ባህር ጉዞ ጋር ተዳምሮ ለኢሳያስ እንቅልፍ አልባ ሌሊቶችን ፈጥሯል። በእርግጥም ፕሬዚዳንት ኢሳያስ ያለፉትን ዓመታት ያሳልፉት ያለ ተቀናቃኝ ተዘልለው ነበር። በፈረንጆቹ 2001 የተነሱባቸው 15 ባለስልጣናትን በመረሸንና በመሰወር እየወሰዱት እርምጃ ለሌሎች ትምህርት ይሆንም ይመስላል። አሁን ግን ጊዜው ተቀየረ። ከሻቢያና ኢሳያስ የተነጠለች ኤርትራን የሚናፍቁ ድርጅቶች ድርጅቶችና ወጣቶች ተነስተዋል። ከነዚህ ድርጅቶች አንዱ የቀይ ባህር አፋር አማጺ ቡድን ይጠቀሳል። የቡሩ ሊቀ መንበር በዛሬው ዕለት በአልጀዝራ አንድ ጽሑፍን አሰራጅቷል። የጽሁፉ ጭብጥና አስኳል ኢሳያስን ለማስወገድ አለሚረባረብ የሚል ነው። የሻቢያው አፈቀላጤና የማስታወቂያ ሚኒስቴሩ የማነ ገብረ መስቀል የኢትዮጵያ ፖለቲከኞች እብድ ናቸው ብለው ከተሳደቡ በኋላ በአልጀዚራ በኩል የኤርትራን ቤተ መንግስት የሚንጥና የሚያምስ ሀተ ተወጥቷል ከወራት በፊት የዶክተር ሙላቱን ጽሁፍ በፊት ገጹ ይዞ በመውጣት የኢትዮ ኤርትራን ውጥረት ያጋጋለው አልጀዚራ ዛሬ ደግሞ ሌላ ጽሁፍ በማጋራት እሳቱ ላይ ቤንዚል ጨምሮበታል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ዋና ሊቀመንበር አቶ ኢብራሂም ሀሩን ኢሳያስን ለማስወገድ ጊዜው አሁን ነው የሚል ዘለግ ያለ ጽሑፍ በአልጀዚራ በኩል ይዘወጥቷል። ሊቀመንበሩ በጽሑፋቸው ሻቢያ ባለፉት አስርተ ዓመታት በኤርትራውያን ላይ የፈጸመውን ግፍ አብራርተዋል። የኢሳያስን አገዛዝ ለምን ብሎ መጠየቅ ትርፉ ሞት መገደልና መረሸን ነው? ሲሉ ጠቅሰዋል። በፈረንጆቹ ግንቦት 2011 እንዲሆነ በዚያን ወቅት ኢሳያስን የሚያወግዝ ደብዳቤ የጻፉ ባለስልጣናት የገጠማቸው ክስተት እስካሁን ድረስ ታሪክ የሚዘክረው ነው። በግንቦት 2011 በጦርነት ወቅት ከሻቢያ ጎን የነበሩ 15 የኤርትራ ከፍተኛ ባለስልጣናት የአገዛዙን አውቶክራሲያዊ የአስተዳደር ዘይቤ እንዲመረምርና ነፃና ፍትሃዊ ምርጫ እንዲያካሄድ የሚያሳስብ ግልጽ ደብዳቤ ለአቶ ኢሳያስ አፈወርቂ ጽፈው ነበር። በወቅቱ ከ15ቱ ባለስልጣናት ሶስቱ በውጭ ሀገር ይኖሩ የነበረ ሲሆን አንደኛው በመጨረሻ አቋሙን ቀይሮ የኢሳያስ መንግስትን ተቀላቀለ። የተቀሩት 11 ሰዎች ግን ለጊዜው ባልታወቀ ክስ ተይዘው ታስሯል። ከ20 ዓመታት በኋላ የእነዚህ 11 ሰዎች እጣ ፋንታ እስካሁን አልታወቀም፣ የሚሉት ኢብራሂም በህይወት ይኑሩ ወይም እንደሞቱ ማንም በእርግጠኝነት አያውቅም ምንም የህግ ወይም የሃይማኖት አማካሪ ወይም የቤተሰብ አባል እንዲገናኙ አልተፈቀደላቸውም በማለት ይናገራሉ ልክ እንደ አስራ አንዱ ባለስልጣናት ሁሉ ድፍን ኤርትራውያንም እጣቸው እንዲሞት ነው ሲሉ ሊቀመንበሩ በጽሁፋቸው አትተዋል ምንም እንኳን እነዚህ ከፍተኛ ባለስልጣናት በኤርትራ ውስጥ እንደዚህ አይነት አያዝ ከተደረገባቸው ታዋቂ ሰዎች መካከል ቢሆኑም እጣ ፈንታቸው ግን የተለየ አይደለም ይላሉ ሊቀመንበሩ ኢሳያስ በፈጠሩት የቅዠት ግዛት ማንም ሰው ነፃነት ለመማር፣ ለመስራት፣ ለማምለክ፣ ንግድ ለማካሄድ ወይም ሌላ መደበኛ ስራ ለመስራት አይችልም። እያንዳንዱ ኤርትራዊ ዜጋ እድሜ ልኩል ለልዑሉ መሪ ሆኖ የሚያቆይ የግዴታና ያልተወሰነ ወታደራዊ አገልግሎት መስጠት አለበት በማለትም የኤርትራውያኑን ሰቆቃ በአልጀዚራ የፊት ገጽ ላይ ዘክዝከውታል። ሊቀመንበሩ በዚህ መጣጥፋቸው የዓለም ማህበረሰብ ባለፉት ዓመታት ለኤርትራ ትኩረት አለመስጠቱን ይወቅሱና አሁን ላይ ኤርትራ ግን ትኩረትን እንዳገኘች ያትታሉ። ኤርትራ አሁን ትኩረት ያገኘችው ከኢትዮጵያ ጋር ወደ ጦርነት ልትገባ ትችላለች በሚል እንደሆነም ምክንያቱን ይጠቅሳሉ። ይሁንና ግን የሁለቱ ሀገራት ውጥረት ቢበርድ ኤርትራ ላይ የተደረገው ትኩረት ሊቀንስ እንደሚችል ስጋታቸውን ያክላሉ። እንዲህ በማለት አለም አሁን ለኤርትራ የተወሰነ ትኩረት እየሰጠ ነው፣ ምክንያቱም ከኢትዮጵያ ጋር ሊፈጠር የሚችለው ግጭት ስጋት ነው። ነገር ግን የሁለቱ ጎረቤቶች ግጭት እንደምንም ቢከለከል፣ በአቶ ኢሳያስ አፈወርቂ ግዛት ውስጥ የተጣለው የኤርትራውያን ሰቆቃ ይቀጥላል። ይህ እንዲቀጥል መፍቀድ የለብንም። አገራቸው በዜና ከተጠቀሰች በኋላ አለም አይኑን ገልብጦ የኤርትራውያንን ችግር መርሳት የለበትም። ብዙ ኤርትራውያን ህመማቸውን፣ ህይወታቸውን ከማጣታቸውና በአቶ ኢሳያስ የዘላለም ጦርነቶች ከመፋለም በፊት አለም እርምጃ መውሰድ አለበት፣ በማለት መጣጥፋቸውን ዘግተዋል። በሊቀመንበሩ አንደበት እንደበት የኢሳያስ የቅዠት ግዛት የተባለው ሥርዓት እንዲፈርስ አለም ይረባረብ የሚለው ጥሪ በአልጀዝራ ፊት ገልጽ ላይ መውጣቱ ባዳሃለው ቤተ መንግስት መናወጥ አስከትሏል። ያዳሉ ቤተ መንግስት ሹማምንቶችን የሚያናውጠው መረጃ ግን እዚህ ጋር የሚያበቃ አይደለም። አዲስ አበባ ትጥቅም ስንቅም የሚቸረው ጦር እየተደራጀ ነው። ብርጌድ ነሐመዱ ከኢትዮጵያ መንግስት ስንቅና ትጥቅ የሚያገኝ ሲሆን በኢትዮጵያ ግዛት ትጥቅ ትግልን ሀብሎ ጀምሯል። ይህ የኤርትራን መንግስት ለመገልበጥ የተደራጀው ቡድን አሰብን ለኢትዮጵያ በመጠቅለሉ ሂደት ሚና አይኖረዋል እየተባለ ይገኛል። ቢቢሲ ያነጋገራቸው ሁለት የብርጌድ ነሐመዱ እንቅስቃሴ አስተባባሪዎች ሊያደርጉ ላሰቡት የትጥቅ ትግል መሰረት ሲሆን ነው አካባቢ የትኛው እንደሚሆን በግልጽ ከመናገር ይቆጠባሉ። ከአስተባባሪዎቹ አንድ የሆኑት አቶ በየነ ግን ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ ማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባ ዘመቻ አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከላት ሊቋቋሙ ይችላሉ የሚል ምላሽን ሰጥቷል። ብርጌድ ንሓመዱ የትጥቅ ትግል ለመጀመር አባሎቻችንን በመመዝገብና በመደራጀት ላይ እንደሆኑ የሚናገሩት አመራሩ ፈቃድ ሲመጣ ወዲያ ወደ ተባሉ ቦታ እንድንሄድ ወታደራዊ ማዕከሉን የሚያዙ መሪዎችን እያዘጋጀን እንገኛለን በማለት ነው የተናገሩት። ይህ ፍቃድ የሚመጣው ከየትኛው አካል እንደሆነ ግን አላብራሩም። የብርጌድ ንሓመዱ እንቅስቃሴ አመራሮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን ግን ገልጿል።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 የተለየ መሆኑን የሚያነሱት በየነ ለዚህ ሶስት ምክንያቶችን ይጠቅሳሉ። አስተባባሪው ኢትዮጵያ በተለይም ከአፍሪካ ሕብረት መቀመጫነቷ ጋር ተያይዞ ያላት ዲፕሎማሲ ማዕከልነት በምክንያትነት የሚጠቅሱት አንደኛው ምክንያት ነው። ኢትዮጵያና ኤርትራ በኢኮኖሚና ጸጥታ ቅርበት ያላቸው ተጎራባች ሀገራት መሆናቸው እንዲሁም በሀገሪቱ ውስጥ ከ300 ሺህ በላይ ኤርትራውያን መኖራቸው ብርጌድ ነሐመዱ በተለየ መልኩ እንቅስቃሴ እንዲያደርግ በምክንያትነት የተጠቀሱ ሌላኞቹ ምክንያቶች ናቸው። አቶ በየነ ሶስተኛው አላማ በምዕራባውያን ሀገራት የተፈጠረው ትግላችን ወደ ሀገሩ አካባቢ ማንቀሳቀስ ነው ብለዋል። ወደ ጎረቤት ሀገሩ በማምጣት ለለውጡ እንቅስቃሴዎች ህዝብ ጠርቶ ሊሰማው በሚችልበት ጎረቤት መፍጠር ነው። በኢትዮጵያ ስንል በሰመራ በመቀለ ወይም በወልቃይት ሁመራ፣ በተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው በማለት ከኤርትራ አፍንጫ ስር በኢትዮጵያ ጸረ ኢሳያስ የትጥቅ ትግል መፋፋሙን በይፋ አውጀዋል።